አሰላሙ አለይኩም። ህልም ያሉ ህልምውንስ በሸሪዓው መንገድ ማስፈታት ይፈልጋሉ? እንግዲያውስ ይህን ቻናል ሰብስክራይብ በማድረግ ቤተሰቡን ይቀላቀሉ። ውድ የበሊግ ቲቪ ቻናል ቤተሰቦች፣ ዛሬ ለየት ያለ ቪዲዮ ወደ እናንተ ይዤላችሁ ቀርቢያለው። ዛሬ ወደ እናንተ ይዤላችሁ የቀረብኩት በህልም አንድ ሰው አንድ ሰውን መሳሙን ማየቱ እስላማዊ ወይም ሸሪያዊ ፍቹ ምን ይመስላል የሚለው ነው። ወደ እናንተ ይጀላችሁ የቀረብኩት። በመጀመሪያ ወደ እናንተ ይጀላችሁ የቀረብኩት ሴትም መሳም። አንድ ሰው በህልሙ ሴትም መሳም ካየ ህልመኛው ለዛች ሴት ያደረበትን ጾታዊ የፍቅር መሻትን ይጠቁማል። አሊያ ግን ከወደደ ከእጮኛው ባልተቤቱ የተላለፈለትን መልእክት ይኖራል። ሁለተኛ የእጮኛን ባልተቤቱን ከንፈር መሳም፣ የእጮኛን ባልተቤቱን ከንፈር መሳም ህልመኛው ከእጮኛው ጋር የሚያደርግ አፍ ገጠም ስሟሽን ገንዘብ ማግኘትን ያበስረዋል። አንድ ሰው በህልሙ መሳም አንድ ሰው በህልሙ መሳም አጠቃላይ ለዚያ ሰው ያለንን ፍቅር እና ርህራሄን የአክብሮ ስሜት ይገልጻል። ይህ ጥልቅ አረዳድ ሲሆን እንደየሳሚና ተስማሚ ማንነት ሁኔታው ፍቹ ይለያያል። በህልም መሳም ዓለም ፍላጎትን ድብቅ ፍላጎትን ጠቋሚ ነው። አንድ ሰው በፍቶታዊ ስሜት ማቀፍ ወይም መሳም ህልመኛው ከእርሱ የሚሻውን ጥቅም የሚያገኝ መሆኑን ይጠቁማል። ይህም እውቀት፣ ምሪት፣ ወዘተ ሊሆን ይችላል። ሕፃን ልጅ መሳምን ማለም ህልመኛውን ሕፃኑን የሚያውቀው እንደሆነ ለዚያ ጨቅላ ያለውን ፍቅር፣ ስስት እና የመንከባከብ ስሜትን ይጠቁማል። በህልሙ አገልጋይ ገረድን መሳም ለገረዲቱ ጌታ አለቃ አሊያም ለቀጣሪዋ አንዳሽ በጎ ነገር ሊውልለት ይችላል። ባልተቤት ባለትዳር ሴትን መሳም የባሏን ወዳጅነት መፈለግን ያሳያል። ባለስልጣንን መሳም፣ ባለስልጣን መሳም የዚያም ባለስልጣን የኃላፊነት ወንበር መረከቡን ያበስረዋል። ዳኛን መሳም፣ ዳኛን አንድ ሰው በህልም ሲም ካየ ህልመኛው በሆኑ የሰጠውን የምስክርነት ቃል በችሎቱ ወቅት ተቀባይነትን ያገኛል ዳኛው ህልመኛውን የስመው ይስመው እንደሆነ ግን ተሳሚው ሰው በችሎት ያለበትን ክርክር በድል ይወጣል። የፍርድ ቤት ክርክር ከሌለበት ግን ከሳመው ግለሰቡ ከዳኛው የሚያገኘውን አንዳች ግላዊ ጥቅም ይኖረዋል የሚለውን ያመላክተናል። ወላጅ አባቱን በህልሙ መሳም ማየት አንዳቸው ከሌላኛው ይጠቀማል። ልጅን መሳም፣ ልጅን መሳም ህልመኛው ለልጁ የሚቆጠብለትን ገንዘብ ወይም የሚያደራጅለትን የሥራ ዘርፍ ያመለክታል። ልጅን በስስት መሳም፣ ሳሚው ህልመኛው ገንዘብ አሊያም ሌላ አስደሳች ነገር ከልጁ ይረዘቃል። ምናልባትም ከልጁ እናት። በአይኖች መካከል መሳም፣ አንድ ሰው በአይኖች መካከል ሲሳም ካየ ጋብቻ ነው። አላሁ አክበር፣ በጣም የሚያስደስት ህልም ነው። በአይኖች መካከል አንድ ሰው ሲሳም በህልም ካየ ለላጤ ሰው ጋብቻን አብሳሪ ነው። አንድ ሰው አይንም መሳም አንድ ሰው አይንም መሳም፣ ግለሰቡ ሳሚው፣ ይህ ተፈጥሯዊ የሆነ የግብረሰዶማዊ ዝንባሌ ተጠናውቶታል። ያንን ነው የሚያመላክተን። አሮጊትን መሳም። አሮጊትን መሳም ለተናገሩት ያልተገባ ቃል ምህረት መከጀልና መጸጸትን ያሳያል። አሊም ሰውን ውብ ሴትን ሲስም ካየ ያ ማለት ቁርአን መቅራት ወይም በጥበብ የተሞላ ንግግር ማደግን ያበስራል። ስመጥር ሴትን መሳም፣ ህልመኛው በማህበረሰቡ ዘንድ የምትደነቅን ሴት ሲስም እና ከእርሷ ጋር ሩካቤ ስጋ መፈጸሙን ካለመ ባሏ የሞትባትን ባለጸጋ ሴት ያገባል የሚለውን ያመላክተናል። በህይወት የሌለ የሚያውቁትን ሰው መሳም፣ ያ ማለት መሳም ህልመኛውን ግለሰቡን ትቶ ካለፈው እውቀት ወይም ሀብት ተጠቃሚ ይሆናል ማለትም ያ ሰው ከሞተ በኋላ ግለሰቡ ትቶት ካለፈው እውቀት ወይም ሀብት ተጠቃሚ ይሆናል የሚለውን ያመለክተናል። የሚያውቁትን ሟች መሳም ህልመኛው ፈጽሞ ካልጠረጠረው ወገን ገንዘብ እንደሚያገኝ ምናልባትም ከገዛ ወራሹ ጋር በሽርክና የሚሰራ እንደሆነ ያመለክታል። ሙት በህይወት ያለን ሰው መሳም የሞተ ሰው በህይወት ያለን ሰው አንድ ሰው ሲስሙ ካየ በህልሙ ተሳሚው ግለሰብ ካልታሰበ ምንጭ የሚያገኘውን ገንዘብ ይኖራል። ንጉስ መሪን፣ ዳኛን ወይም ኢማምን መሳም ይህን ማድረጉን ያለመ ሰው አስተያየቱ፣ መከራከሪያው ከንጉሱ ወይም መሪ ዳኛ አሊያም ኢማም ጋር ስምም ይሆንለታል። በአሮጊት የተሳመ በአሮጊት የተሳመ ለተናገረው ያልተገባ ቃል ይቅርታ ተደርጎለታል። ታዳጊ ልጅም መሳም ህልመኛው አንድን ጎረምሳ መሳሙን ካለመ ለዚያ ልጅ አለበት ያለው ርኅራሄ ውዴታና አክብሮት ይጠቁማል። ህመምተኛ ሙትን መሳም፣ ህመምተኛ ሙትን መሳም፣ ህልመኛው ሞት እንደቀረበው በመገንዘብ ለቀጣይ ጉዞ የሚበጀውን ሁሉ ሌላ የሚበጀውን ሁሉ በማከናወን ይበራታ ይላል። ጤናማ ሰው ሙትን መሳም፣ ህልመኛው ጤነኛ ሆኖ ሳለ ሙትን ሲስም ከተመለከተ ሙታን አይቀሪውን እውነተኛውን ዓለም ተቀላቅሏልና እነርሱን ከማብጠልጠል ቢታቀምና አንደበቱን ቢቆጥብ ይበጃዋል የሚለውን ያመለክተናል። ውድ የበሊግ ቲቪ ቻናል ቤተሰቦች፣ በሊግ ቲቪ እንደሚታወቀው ወደ እናንተ እስላማዊ ፕሮግራሞችን ይዞላችሁ የሚቀርብ ቻናል ነው። እንዲሁም የነቢያችን ሐዲስን በሊጉ አኒ ወለው አያ እንዳሉት ቀጥታ የሚያስተላልፍላችሁ ቻናል ነው። ማለትም ነቢያችን ከኔ የሰማችሁትን አንድ በአንድ ቃል ላልሰማ ሰው አስተላልፎ ስላሉ ያንን ተመርኩዤ ነው ይህንን ቻናል እስላማዊ ፕሮግራሞችን ዲናዊ እውቀቶችን ወደ እናንተ ይጀላችሁ ለመቅረብ የወሰንኩት። ይህንን ቻናል ለሌሎች ሼር በማድረግ እንዲሁም ቪዲዮን ላይክ በማድረግ አበረታቱን እያልኳችሁ፣ ለዛሬ ይጀላችሁ የቀረብኩት ስለ መሳም የህልም ፍቺ ይህንን ይመስላል። በሌላ ፕሮግራም እስከምንገናኝ ድረስ ወሰላሙ አሌይኩም ወረሐመቱላሂ ተዓላ ወበረካቱ።